ከሚለው እንግዲህ ዛሬ ቶፊና ልጅ ተውፊቅ እንግዲህ ደስ የሚል ነገር እያሳለፉ አይተናቸዋል ማለት ነው። እንግዲህ እዛ ቀን ተደባድቦ ነበረ ተሮዜጋ ተሮዜጋ ተደባድቦ ነበረ። ያው ታቃላችሁ፣ ቶፊቅ ሴት ለሴት አደባልቆ እያመጣ እያደባደባቸው ነበር። ሶፊ አይኗ ተመትታለች ማለት ነው። አይኗን እንግዲህ መነጽር ማድረግ ጀምራለች። ታማለች፣ ተመትታለች ሮዚ ማለት ነው። ይህ ሁሉ የሚሰራው እንግዲህ ተውፊቅ ማለት ነው። ተውፊቅ ግን ሴት ለሴት እያመጣ አታጋጭ ማለት ነው። ተው ግን ይች ልጅ አሁን አይኗን ይኸው እንዲህ እኮ ተጎድታለች ማለት ነው። እንግዲህ ተሮዚ ጋር ተደባድቦ ማለት ነው በአንድ ወንድ የመጣ ማለት ነው። እንግዲህ አሰላም አሌይኩም ራህመቱላሂ ወበረካት የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብሰብ፣ እስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቶኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ሶፊ እና ቶፊቅ ማለት ነው ያው ሶፊ እና ቶፊቅ ኢቧድ ይታረቃሉ፣ ይጣላሉ፣ ይታረቃሉ፣ ይጣላሉ። ብዙ ነገር እያየን ነው እንግዲህ ይህንን ነገር እንግዲህ አላህ ብቻ ልቦና ይስጣቸው። እውነት ያው ማን ጥፋተኛ እንደሆነ ማን ጥሩ እንደሆነ ታውቃላችሁ ማለት ነው። ሶፊያ ትጠጋዋለች ግን ቶፊቅ ደግሞ መልሶ ይጠጋት እና ወደ ውስጥ ያስገባትና መልሶ ደግሞ እንደገና ደግሞ ልቧን ይነካታል ማለት ነው። እንግዲህ ዛሬ እያየነው ወለው ወደ ወለው ነው እንግዲህ ወለው የወለው ዝና እየተናገረ ነበረ። በነገራችን ላይ ወለው ላይ ብዙ ሰው ሲናገር ሰምቻለሁ። እንግዳ እንደሚቀበሉ ጥሩ ሰው እንደሆናችሁ በጣም ሙዚቃ ወለዎች እንግዲህ ካላችሁ እንግዲህ ደስ ይበላችሁ ማለት ነው። እውነት ስናገር እኔ ደስታ ሳይሆን ብዙ ሰው የተናገረ ነው ወደ ወለና ወደ ደሴ ልክ እንደ ጉራጌዎች እንግዳ ትቀበላላችሁ ምናምን ሲባል እሰማለሁ ማለት ነው። ሄጄ አላየሁትም፣ ግን አሁን ዩቱበር ልሆን አይደለም። ኢንሻላህ ሆናለሁ ማለት ነው። ሄጄ ግን እመጣለሁ። ብዙ ጓደኞች አለኝ እዛ ወሎ፣ ብዙ ጓደኞች ወላሂ ብዙ ላቸዋለሁ እና አላህ ካለ ወደ አገራችን አብቅቶኝ መጥቻ ያለው እንደዚህ እንደጓጓሁት እንደዚህ እንደጓጓሁለት አልቀርም ማለት ነው። እመጣለሁ ማለት ነው። እንግዲህ ዝናው ሌላ ነው፣ ላቸዋለሁ ማለት ነው ሲናገሩ ብዙ ጊዜ እሰማለሁ። በነገራችን ላይ ይቅርታ ጉንፋን ይዞኛል እንዳይተላለፍባችሁ ማለት ነው። እና ዛሬ እንግዲህ ሮዚ እንግዲህ ተደባድቦ ነበረ ትናንትና በተለቀቀው ቪዲዮ ጋር ሮዚም ተጎድታለች፣ መጨራሽ ደግሞ ሶፊ ተጎድታለች ማለት ነው። ሶፊ እንግዲህ እንደሚታወቀው ድሮ ጀምሮ ተቶፊቅ ጋር ያላት ፍቅር ተቶፊቅ ጋር ያላት ግንኙነት ተቶፊቃ ያላት ሁሉም ነገር ሁላችንም እናውቃለን ማለት ነው። ሶፊ እንግዲህ ከስደት ሀገር ብዙ ነገር አሳልፋ ብዙ ነገር እንትን ብላ ቶፊቅ ነው ኔ ቶሎ ብለሽ ኔ ብሎዋት እንግዲህ ይዟት አስመጥቶ እንግዲህ በስነ ስርዓት አቀባበል አድርጎ ነው የተቀበላት ሶፊ ማለት ነው። ሶፊ ብዙ ጊዜ ልቧ ተጎድተዋል፣ ልቧ ተሰብረዋል። ሶፊ እንግዲህ ማለት በጣም ጠንካራ ሴት፣ በጣም ጎበዝ፣ በጣም ጀግና በዘይት እና እና በጣም እንጃ ምን ልበላችሁ እንድም ሰው ፊት ጠንካራ ያድርገን ብላችሁ ሁላችሁም ዱ አድርጉ ጸልዩ ዱ አድርጉ እውነት የሰው ልጅ ዋናው ሁሉም ነገር ትግስት ኑሮ ከተታገሰ በብዙ ነገር ትደርሳላችሁ ማለት ነው እኛ ግን ምንድን ነው ትግስት አይጠብቀንም ቶሎ ብለን ጋለንናለን ቶሎ ብለን ወደ ሌላ ውስጥ እንገባለን ተሎ ብለን ማይገባበትን ላይ እንገባለን እና ትግስት ካለ ግን በጣም አሪፍ ነው። ትግ እንግዲህ ሶፊ የምትኖረው ወደ አዲስ አበባ ነው። እንግዲህ ዛሬ ዛቀን እንግዲህ የስራ ብላ ወደ ወሎ ሰፈር መጥታ ነበረ። ያው የስራ በመጣችበት ያልታሰበ ነገር አጋጥሟታል። እንግዲህ ሮዚ እንግዲህ ተቶፊቅ ቶፊቅ እንግዲህ ሁለት እኔ ስንት ሴት እንደሚያገባ ብቻ እኔ አላቅም። እኔ ስንት ሴት እንዲያገባ እንደው ስንት ሴት እንደሚችል ይሄ ቶፊቅ፣ እኔ ቶፊቅ ግን አንተ ግን ማለት ነው ነው ቶፊቅ፣ እኔ ያንተ እውነት፣ እኔም እኔ ግራ ነው የሚገባኝ ማለት ስንት ሴት ያገለባበት ስንት ሴት እንደዚህ እያረክ ማለት ነው። እኔ ግን አንተ ይዋጥልሃል? ግን እውነት ወላሂ ይዋጥልሃል? ግን እኔ ግርም ነው የምትለኝ፣ እውነት። እኔ ልጅቷ አሁን ነው አይሴ፣ ልጅቷን አይኗን ቢፈርስስ አይኗን በአንተ የመጣ ነው የሚደባደቡት በአንተ የመጣ ማለት ነው። እና አንተ ግን እኔ ምን አስበህ ነው እንደዚህ የምታረጋቸው ሴቶቹ ማለት ነው። አሁን ምን አስበህ ነው ማለት ነው? ሆነ ስንት ሴት ነው አንተ አሁን እስቲ፣ ስንት ስንት ያልገባህበት ሀገር አለ? ርግም ያላያስካቸው ሴቶች እኮ የለም፣ ያላረካቸው ሴቶች እኮ የለም። ስንት ሴት ጋር ስንት ሀገር ሄድክ ያለሁ ማለት ነው እና በጣም ሆነች በጣም ነው ሶፊን ማስደሰት አለብ። ይሄ ሲያሳት ማለት ነው እንግዲህ ዛሬ ስጦታ ሰጥቷታል ማለት ነው የወለው ልብስ እንግዲህ አይታቸዋታል ሶፊ፣ ያየ ይኔ ቆንጆ፣ እውነት እንዴት እንደምታምሪ ማሻአላህ፣ ተባረካላ። በጣም ነው የምታምሪ። ሮዚም ታምራለሽ፣ ሮዚ በጣም ታምራለሽ። ግን ያ ሮዚ አሁን ነው ተቶፊ ያየንሽ ማለት ነው ግን እንግዲህ ብዙ ሰላይፍት ያሳለፉት ብዙ ነገር ችግርም ደስታም ሀዘንም ያሳለፉት ሰውፊና ተውፊቅ ናቸው ማለት ነው። እና አንቺ ደግሞ በእነሱ መሀል ገብተሽ እንደዚህ ማድረግ አልነበረብሽም ማለት ነው። እንግዲህ ብትመችም ማንም እንትን አይልም። ለምን? ምክንያቱም በሁለተኛ ፍቅረኛዎች ውስጥ ነው የገባሽው ማለት ነው። ስለገባሽ ያ ነገር ብትጎጂ ራሱ የሰው ልጅ ሆኖ የማይጎዳ የሰው ልጅ እኮ እጎዳለው ብሎ ሳያስበው ነው የሚጎዳው ማለት ነው። እና ሳታስቢው እንደዚህ አይነት ነገር ሊገጥምሽ ይችላል ማለት ነው። እና አንቺም ሴት ነሽ እንደዚህ ውስጥ መግባት አልነበረብሽም ማለት ነው። አሁን ሶፊ ያንታሰበ ምነት ታዘዘላት ማለት ነው። አይኗን ህይወት ማለት ነው። በጣም ያሳዝነችኝ በእውነት፣ በዛ ላይ እዋህናት በዛ ላይ ውስጧ በቃ ሶፍት ታውቃላችሁ እስቦንች። ሶፍት ናት ማለት ነው። ይጎዳኛል ይህን ልጅ ብላ አሁን ስታውቅ ስንቴ ነው የጎዳት? አይታችኋል ስንት ጊዜ ተጠፋፍተው የነበሩት ማለት ነው። አሁን መልሶ እንደ አዲስ የሆኑ እና ዊ አሁንስ ተምረን አልሐምድልላ በቃ አሁን በቃ ወደ ፍቅራቸው ገቡ። አሁን ሊጋቡ ነው ሲባል የምን መጋባት፣ ሌላ ጠብ ያመጣል። አንድ አሁን በቃ ጨረሰ ሲባል አንዷ ጎትቶ ያመጣል እሺ፣ አሁንስ በቃ እውነትም ሰለቸው ሲባል ጭራሽ ያበደ ሆኖ ይመጣል እና ተውፊቁ እውነት ተስንትና ስንት ማለት ነው። ስንት ወይኔ፣ አሁን ተውፊቅ ማለት ነው። በቃ አሁን ታረቁ ሲባል ተሶፊያ ጋር እንዳያችሁ መልሰው ደግሞ አሁን ተጣሉ ይባላል። አሁንስ በቃ ሰለቸው። አሁን በቃ ተሶፊቅ አንድ ላይ ሆኑ ሲባል አንዷ ጎትቶ ይመጣል አንዴ ሰላም ሲባል ሰላም የሌለ፣ ፍቅር ሲባል ፍቅር የሌለው። እኔ ቶፊቅ ነገር ኮ ግረም ነው የሚለኝ። እና ምክንያቱም በቃ እንጃ ሶፊ ማለት ነው እውነት በጣም ጥሩ ጥሩ ጓደኛው እንደ እሷ የሚያገኝ የለም፣ የፈለገ ነገር ቢሆን ማለት ነው። በዚህ አይነት ሶፊያዬ ልብሱ እንዴት እንዴት አባቱ እንደ አባቱ እንደሚያምርብሽ በጣም ያምርብሻል። እንግዲህ እሷም ወሎና ደሴ ተመችቷታል። ወሎ ያላችሁ ደሴ ያላችሁ ታድላችኋል። በጣም ነው የሚያምሮ በጣም ደስ ይላል ብላ እሷም እንግዲህ ገልጻለች ማለት ነው። እንግዲህ እንደነገርኳችሁ ወይኔ፣ እንግዲህ እንደነገርኳችሁ ወሎ የእውነት ነው የእንግዳ ይቀበላል ማለት ነው። እንግዲህ እኔም ያው እመጣለሁ ኢንሻላህ ጓደኞች አለኝ ወደ ወሎ ወደ ደሴ ማለት ነው። እንግዲህ ግድ ነው እመጣለሁ። እዛ ጊዜ እንግዲህ ዝናውንም ሁሉን ነገር አያለው ማለት ነው። በደንብ እንደምትቀበሉኝ ተስፋ አደርጋለሁ። እና እንግዲህ ቶፊቅ ሴት ለሴት ያጣላቸው እና መልሶ ያስታርቃቸዋል ራሱ ማለት ነው። ምክንያቱም ራሱ ጥፋተኛ ስለሆነ መልሶ ያስታርቃቸዋል። እንግዲህ ሶፊያዬ ያው ከፍተዋት ነበረ፣ በጣም ከፍተዋት ነበረ። ተደብድባ ወደ አዲስ አበባ ገባች። ማን ልትገባ ነበረ ግን አዝናብኝ፣ ደግሞ ልትሄድ አትፈልግም ብሎ እንግዲህ የበዓል ልብስ ገዝቶ በጣም የሚያምር ማለት ነው። እሱን ደግሞ ሰፕራይዝ አድርጓታል አድርጓታል ማለት ነው እንግዲህ ሁለቱም ለብሶ እስቲ ማን ያምራል ማን ሳያምርም ሆነ ። ሶፊያ እኮ ትለያለች። እኔ ቆንጆ ስታምሪ በጣም ነው የምታምሪው። ፈገግታሽ ደግሞ፣ አለባበስሽ፣ አረጋገጥሽ፣ እሳቃክት ስትስቂ ራሱ በጣም ነው የምታምሪው ማለት ነው። እውነት ማሻላ ተባረካላ። እና መቼም ያንቺ ልስቅ የትም አይሄድም። ቶፊቅ እና አንቺ እያገናኘ ያለ ማለት ነው። አሁንም የትም አይሄድም። አይዞሽ እውነት፣ አይዞሽ። ምን ተስፋ እንዳትቆርጪ በሆነ ተስፋ እንዳትቆርጪ ተስፋ ቢቆርጥ ብትቆርጥ ብዙ ሰው አለ ግን ተስፋ መቁረጥ አያስፈልግም ማለት ነው። ዋና ጤና እድሜ ስጠር ማለት ነው። ግን በነገራችን ላይ እውነት ከእናንተ ጋር ላአውራ ብዬ መስራት አለብኝ ብዬ ቪዲዮ የሰራሁ ነው እንጂ በጣም ያመመኝ ነው እውነት። ጉንፋን አፉ ነው ነው ያዘኝ ግን ከእናንተ እንደዚህ ሳወራ ትንሽ ይቀለኛል ብዬ ነው እንጂ፣ በእውነት ያለሁበት እኔ ነኝ የማውቀው ማለት ነው። እና በጣም ነው እነሱ አንድ ላይ ሆኖ ሳያቸው ቶፊቅ እና ሶፊ በቃ ደስ ብሎኝ ነው። ሮዚም እንግዲህ ታርቋል። እቅርታ ደግሞ ጥሩ ነው ማለት ነው። እቅርታ ማለት በጣም አሪፍ ነው ማለት ነው። የሰው ልጅ ቢጎዳ ምንም ቢሆን ዋና እቅርታ ተእቅርታ፣ ብዙ ነገር እንጠብቃለን ማለት ነው። ምክንያቱም የዚህ ቻለም ብለን ሰው ላይ ቂም መያዝ የለብንም ማለት ነው። ብዙ ነገር አለ ማለት ነው። እቅርታ እንግዲህ ዛሬ ግማሹ በጉንፋን ነው ማሳልፍላቸው ማለት ነው እዚህ ላይ ማለት ነው። እና እና በጣም እንግዲህ ሶፊያም ከልብ ቅርታ አድርጋለች። ሮዚም እንግዲህ ተቃቅፎ እንግዲህ ቅርታ ተባብለዋል ማለት ነው። ይሄ ሁሉም እንግዲህ ቶፊቅ፣ አሁን አንድ ነገር ቢሆኑስ እነዚህ ልጆች እንደዚህ በአንተ ሰበብ የመጣ እንደዚህ እየተጣሉ ማለት ነው። አሁን አንተ ምንድን ነው የምትለው ማለት ነው? ምንድን ነው የምታስበው ማለት ነው? እና ቤተሰብ እንግዲህ እንዳያችሁት ማለት ነው። ደስ ብሎኛል ቶፊቅ እና ሶፊ እንግዲህ፣ ብዙ ነግ ይጣላሉ፣ ብዙ ጊዜ ይታረቃሉ። በእነሱ ብዙ ነገር ይማራል ብዬ ተስፋ አደርጋለሁ። ምክንያቱ የሚዋደድ ሰው ነው እንደዚህ የሚሆነው ማለት ነው፣ ስለሚዋደዱ ነው፣ ስለማይለያዩ ነው እ እንግዲህ እስካሁን ካለችን ሁሉ ነገር አንዳንድ ሰው ቢሆን በንዴት ሄዶ የማይገባበት ይገባ ነበረ፣ ግን ሶፊ ጠንካራ እስካሁን አለች ማለት ነው የማንም ሲያሰብ የሚሳትል ቶፊቅ እስር ቤት ገብተው ስንት ነገር ሆኖ ጠብቀዋለች ቁጭ ብላ ማለት ነው። ተስንት ሰው ሆኖ እየሰራ ማለት ነው እና አሁን ደግሞ ቅደምዊ ቅደምዊ በተባለ በቃ መካከል አንዱ ነው። አንድ በቃ ወይም አግባ ወይም ደግሞ ሴቷ ከሁለት አንዱ። ምርጥ ሴቶች አሉ። ሁሌ አታሰቃ ያት ልጅቷ። አታ እንደዚህ እያለቀሰች እድሏ ላይ እየዘጋህባት ነው። ምን አስበህ ነው? ጉድ እኮ ነው። እንዴት ለቀቁ ስትላት ስትላት ትመጣለህ፣ ትይዛታለህ። እሺ ብላ ከሌላ ሰው ጋር ስትሄድ ተመልሰህ ትመጣለህ።

ነገር መሄድ ነገር የለም። አዲስ እስከ ስንመጣ ድረስ እኔም ዱዓ አድርጉልኝ። መልካም ቀን ይሁንላችሁ።